ቀጣይነት አጫጭር ስፖርታዊ መረጃዎችን በፍጥነት እናንተ የምናደርስ ይሆናል። ከዚሁ ጋር ተያይዞ እንግዲህ ኤርሊንግ ብራውት ሃላንድ ቀዳሚው ተጫዋች ነው። ይህ ተጫዋች የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብሏል። የመስከረም ወር አምስት ጎል አስቆጥሯል። አንድ አሲስት አድርጓል። እንግዲህ የፕሪሚየር ሊግ የወሩ ምርጥ ተጫዋችነትን ክብር አራት ጊዜ በማንሳት የነ ቴሪ ዳናይን ሆነሪሰን ላምፓርድ እና መሳሌ ተጫዋቾችን ክብረ ወሰን የተጋራበትን ሂደት ሌጀንደሪ የሚባሉ ተጫዋቾችን ክብረ ወሰን ሀላንድ ተጋርተዋል። እንግዲህ ገና በማንቸስተር ሲቲ ጥቂት ዓመታት ነው የቆየው፣ ግን አራት ጊዜ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። ኬቨን ድብሩነ ሳይመረጥ ነው ሄደ። አንዴ ነው ወይ አልተመረጠ ማለ የፕሪሚየር ሊግ የወሩ ምርጥ ተጫዋች አልነበረውም እስከሆነ ጊዜ ድረስ አስታውሳለሁ፣ ወይ አንዴ ወይ ምናምን ና ያሉ ብዙ ጊዜ ይሄ የማጠብቃቸው ቁጥሮች አይነት የነበረው ተጫዋች ነበረ። ኬቨን ደ ብሩይነ ና ሀላንድ ለአራተኛ ጊዜ የወሩ ምርጥ ተጫዋች ልማትን በአጠቃላይ በእግር ኳስ ወደ እንግሊዝ ከመጣ ወዲህ አግኝቷል። የወሩ ምርጥ ተጫዋች ተብሏል። ዡሪያን ቲምበር ከአርሰናል ጋር ኮንትራቱ ለማራዘም በቃላት ደረጃ ስምምነት ላይ ደርሷል። እስከ ሁለት ሺህ ስምንት ኮንትራት ያለው ቀድሞ አርሰናል ለማራዘም ነው ፋይል ለመዝጋት ነው የፈለጉት አርሰናሎች ደሞዙን ጋር በተያዘ ንግግር እያደረጉ ይገኛሉ። የደሞዙን ጉዳይ ብቻ መፍትሄ ካበጁለት በቀላሉ ጁሪያን ቲምበር አዲስ ኮንትራት እንደሚፈርግም ይጠበቃል። ፖል ፖግባ ፖል ፖግባ በፈረንሳዩ ሞናኮ ክለብ ይገኛል። ከአበረታች ንጥረ ነገር ጋር በተያዘ የተጫዋች ስሙ ሲነሳ መቆየቱ ይታወሳል። ፖል ፖግባ ከዛ በኋላ እንግዲህ የተወሰኑ ዓመታት ስን እግር ኳስ እንዲገለል ከተደረገ በኋላ እንደገና በዓለም አቀፉ የስፖርት ገላጋይ ፍርድ ቤት ይቅርታ ተደርጎለት ወደ እግር ኳስ ተመልሶ ለሞናኮ ፈርሟል። እስካሁን ግን ለሞናኮ አልተጫወትም እና ከብሔራዊ ቡድን ጨዋታዎች መልስ ጥቅምት 18 በፈረንጆቹ ኦክቶበር 18 ማለት ነው ከኦንዢያ እግር ኳስ ክለብ ጋር ጨዋታ ያደርጋል ተብሎ ተጠብቆ ነበር እና ሞናኮን ወክሎ ይጫወታል ተብሎ የተጠበቀበት ጨዋታ ላይ ግን መድረስ አልቻለም። ጉዳት እንደገና አገረሸበት። ድጋሚ ጉዳት አግርሽቶበታል ፖል ፖግባ ና አሁንም ፖል ፖግባን አንመለከተው ማለት ነው ብዙዎች ጓጉቶ ነበረ ፖግባን በቀጣይ ሳምንት በሞናኮ ማሊያ ለመመልከት አንሱ ፋቲ ባርሴሎና ለቆ ወደ ሞናኮ ከሄደ በኋላ ስኬታማ ጊዜ እያሳለፈ ነው ፖግባን በተመሳሳይ ራሱን ያሳያሉ ወድቆ መነሳትን ያስተምራሉ የሚለው ጉዳይ በትልቁ ሲነሳ ነበረ እናም ፖል ላቤሊ ፖግባ እንግዲህ ከጉዳቱ ማገገም አልቻለም፣ በሚገባው ጊዜ ስለዚህ የቀጣዩ ሳምንት ጨዋታ የሚያመልጠው እንደሆነ እየተነገረ ነው የሚገኘው። ከቪክቶር የኮረች ጋር በተያያዘ ወኪሉ አንድ ነገር መናገሩ ብዙዎችን ሰሞኑ እያነጋገረ ይገኛል። የአርሰናልን ዝውውር አወሳስቦ ብን የነበረው ማንቸስተር ዩናይትድ ነው ብሏል ወኪሉ። ማንቸስተር ዩናይትድ ነው አወሳስቦ ብን የነበረው። ከተጫዋቹ ጋር ተነጋግሩ፣ ተጫዋቹ ማንቸስተር እንደማይፈልግ ቢገልጽላቸውም፣ ነገር ግን ማንቸስተር ዩናይትድ ከፍተኛ ገንዘብ አቅርቦ ነበረ። ማለት ውሉ ላይ ከተቀመጠው ገንዘብ በላይ ወይም ስፖርቲንግ ሊዝበን የሚፈልገውን ያህል ገንዘብ ለመክፈል ዝግጁ የነበረው ማንቸስተር ዩናይትድ ነበረ። በተቃራኒ አርሰናል እንደምታስታውሰው ብዙ ነገሮችን ሲያነሳ ነበረ። የኮሚሽን የወኪሉ ኮሚሽን ሁሉ ተቀንሷል። እሱ እንደሞ ዙሉ ምናምን ቀንሶ ነው የገባው አይደለ። ግን ሪላክስ ያደረገ ስፖርቲንግ ሊዝበንም የሚጠቅም እንደ ወኪልም እኔንም የሚጠቅም ጥያቄ ቀርቦ ነበረ እና ውስብስብ እንዲሆን ያደረገው ማንቸስተር ዩናይትድ የጠየቀው ጥያቄ ተጫዋቹ የአርሰናሉ ዝውውር የማይሳካ ና ማየውን ከሆነ ወደ ማንቸስተር ዩናይትድ ይሄዳሉ ብሎ በማሰብ የስፖርት እንግሊዝ በና አመራሮች ሲያወሳስቡት ነበረ የሚል አስተያየቱን የሰጠበት ሂደት አለ እና ግን ያው በመጨረሻ አልተሳካላቸውም በእያንዳንዱ በተጠየቀበት ጥያቄዎች በሙሉ የኮረሽ ኖ የሚል መልስ ነው የመለሰዋል ኖ እያንዳንዱ ጥያቄዎች ላይ እና መጨረሻ ላይ ተስፋ ሲቆርጡ ነው ለአርሰናል የሰጡት የሚል አስተያየት መስጠቱን እየተሰማ ነው የሚገኘው። ሚሼል አንቶኒዮ ይሄ ተጫዋች በዌስታም ብዙዎቻችን የምናስታውሰው ነው። አንቶኒዮ ግዙፉ ያጥቂ መስመር ተጫዋች የመኪና አደጋ አጋጥሞት በህይወትና በሞት መካከል ነበር የነበረው። ከባድ የመኪና አደጋ ለአንድ አመት ያህል ከባድ ጉዳት አስተናግዶ ህክምና ላይ ከቆየ በኋላ ወደ እግር ኳስ ተመልሷል። ይሄ ተጫዋች ወደ እግር ኳስ ከተመለሰ በኋላ ዌስታም ግን ኮንትራቱን አላራዘመለትም እና ፍሪ ነው ነጻ ነው ክለብ ያልነበረው ተጫዋች ነበር። አሁን ከብሬንፎርድ ጋር ልምምድ መስራት ጀምረዋል። ከብሬንፎርድ ተጫዋቾች ጋር ታይተዋል ታይቷል። ሚሽል አንቶኒዮ ተፈቅዶለት ማለት ነው። ከዛ አንድሪዩስ አሰልጣኝ ፈቅደውለት እየሰራ እና ራሱን በደንብ የሚያሳይ ከሆነ ብቃቱን የሚያሳይ ከሆነ በነጻ ዝውውር ብሬንፎርዶች ሊያስፈርሙት ይችላሉ። ግን በአብዛኛው ወደ ሳውዲ ሊግ ወይም ወደ አሜሪካ ይሄዳል ተብሎ ነው የሚጠበቀው። ግን ብሬንፎርዶች ይህን እድል ፈጥረውለታል። ሀይል የብል የእግር ኳስ አጋጣሚ እንዲያገኝ፣ ከተጫዋቾች ጋር እንዲጫወት፣ ጥሩ ልምምድ እንዲያደርግ፣ ራሱን ፊት እንዲያደርግ በማድረግ ነገር ፈቅጥሮለታል ሜቢ ግን በነጻ ዝውውርም ሊያስፈርሙት ይችላሉ፣ አንቶኒዮን የሚሉ መረጃዎች እየወጡ ይገኛሉ። ሄነሪክ ሚኪታሪያን በሚመለከት ሄነሪክ ሚኪታሪያን ስለ ጆዜ ሞሪኒዮ የተናገረው ነገር እንደዚሁ በትልቁ ዛሬ መነጋገሪያ ከሆኑ ጉዳዮች መካከል ነው። ሄነሪክ ሚኪታሪያን አርሜናዊ ተጫዋች የማንቸስተር ዩናይትድ ተጫዋች እንደነበር ይታወሳል። ጆዜ ሞሪኒዮ አሰልጥኖታ ለማንቸስተር ዩናይትድ በነበረበት ጊዜ አንድ አመት ከግማሽ ቆይቻለሁ በአንድ አመት ከግማሽ ቆይታይ ይላል ጆዜ ሞሪኒዮ በወጡ በገቡ ቁጥር ይጨቀጭቁ ነበረ አቅመን አሳድግ ልክ አደለህም እያሉ ይናገሩ ይነበራል። ከዛ የሆነ ሰዓት ላይ ልእምር ቦታ ላይ መናገራቸውን አቆሙና ልእምር ቦታ ላይ አንድም ቃል አያወጡም አሉ። ምንም ነገር አይሉኝም። ልክ ቤት ስገባ ነድቼ ልምምር ንጨርሽ ቤት እንደገባው ሜሴጅ ያገኛሉ አሉ። ለምንድ ነው ማለቀው ነው በየቀኑ መቼ ነው የምትለቀው፣ ለምንድነው ነው ማለቀው እያሉ ነው የሚልኩልኛል ከዛ በጣም ያናደደኝ የመጨረሻ ሜሴጃቸው አሌክስ ሳንቸስ ወደ ማንቸስተር ዩናይትድ ለመምጣት ዝግጁ ስለሆነ እባካቸው አስቸኳይ ይለቀቅልኝ አሉኛል። ከዛ እኔ በጣም ተበሳቼ ምንድን ነው የሚያወሩት እርሶ ሰውዬ ብዬ እኔ ጋር ማውራት አይጠበቅበትም፣ ስለዚህ ጉዳይ ከሚኖ ራዮላ ጋር አውሩ፣ ከወኪሌ ጋር፣ ሁለተኛ ቴክስት እንዳያደረጉ ብዬ መለስኩላቸው ይላል እና ጆዜ ሞሪኖ አሰቃይተው ነበር ሲል ሄንሪክ ሜኬታሪያን በዚህ መንገድ የገለጸበት ሂደት ብዙዎችን እያነጋገር ያለበት ሂደት አለ። ሌላው እንግዲህ ኢዲኒኪታ በአሁኑ ሰዓት በክርስቲያን ፓላስ የሚገኝ አጥቂ መስመር ተጫዋች ነው። የቀድሞ የአርሰናል ተጫዋች በሄሊንድ ነው ያደገው። ኢዲኒኪታ ጋና ኦልሞስት ለአለም ዋንጫ ልገባ ጫፍ ላይ ደርሳለች ለች አለም ዋንጫ አልጄሪያ፣ ግብጽ፣ ሞሮኮ እስካሁን አለም ዋንጫ የገቡ ናቸው። ሰሜን አፍሪካኖቹ ቀድሞ ገብተዋል። ጋናም ኦልሞስት እንደው የጨዋታ መራገሮ ማከናወን ካልሆነ በስተቀረ አስቸጋሪ አይደለም ለጋናዎች በቁጥር ደረጃ ካልሆነ የመጨረሻ ጨዋታውን የሚጠብቁት ማለት ነው። እና ጋና ለአለም ዋንጫ ምስተሳተፍ መሆኑን ተከትሎ ኢዲኒኪታ ለጋና ብሔራዊ ቡድን ለመጫወት መወሰኑ እየተነገረ ነው የሚገኘው። ስለዚህ ሊቀይር ነው። እነ ኢኛኪ ዊሊያምስ ዜግነት ቀይሮ ለመጫወት እየተዘጋጀ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። አሉት በአንተ በኩል ካለ አጭር ነገር ቶማስ ሙለር በተንታኝነት ሊመጣ ነው የሚል ዘገባ እየተመለከቱ ይገኛለሁ በ26 በሚደረገው የሜክሲኮ አሜሪካ ና የካናዳ ዓለም ዋንጫ ላይ በጀርመን ሀገር ጨዋታውን በሚያስተላልፉ መገናኛ ብዙኃን በደም ዲሳይድ አልተደረገም እዛ ላይ በተንታኝነት ለመምጣት ዝግጅት እንዳደረገ ተነግሯል። ቶማስ ሙለር። ከዛ በተጨማሪ አንቶኒ ቴይለር የዳኝነት ስራቸው ሊያቆሙ ነው የሚል ዘገባ ኦል ፉትቦል ከጥቂት ደቂቃዎች በፊት ያወጣው መረጃ ያመላክታል። በተለይ እሳቸው እንግዲህ ጥሩ የሚባሉ ዳኛ ናቸው። በፕሪሚየር ሊግ ፖፑላር ከሚባሉ ዳኞች መካከል ናቸው ና በተለይ አሁን ይሄ አንዳንድ ውዝግቦች ይነሱባቸዋል ና ከዚህ ከቤተሰባቸው ጋር በተገናኘ የሚደርስብኝ አላስፈላጊ የሆኑ ነገሮች አሉ ና ይሄን ነገር እንግዲህ በአርባ ስድስት ዓመታቸው የአንቶኒ ቴለር ራሳቸውን ከዳኝነት ሊያገሉ ይችላሉ የሚሉ ዘገባዎች አሁን